ሄርሜላ በሚገርም ሁኔታ አብርሽን በትልቁ ሰርፕራይዝ አድርገዋለች ቤቱ ድረስ በመሄድ እንግዲህ እንደምታዩት የልደት ቀኑን በማስመልከት የሚገርም አለባበስ ለብሳ የሚገርም ሰርፕራይዝ የሚገርም ስጦታ ሰጠዋለች አብርሽም እንግዲህ በደስታ እያለቀሰ ይገኛል ቱቱቱቱ ቱ ከአይን ያውጣችሁ እንዴት ነው የምታምሩት በእናታችሁ ሄርሜላና አብርሽ ኧረ እንደው በስመ አብ አይለያችሁ እንደው እስከ መጨረሻው በፍቅር በእንደው በደስታ በጤና አጽንቶ አንድ ላይ አድርጎ ያዝልቃችሁ ለማለት ይከብደኛል። ብቻ ይገርማል። እንግዲህ ሩታ ባስተካከለችው ኑሮ በመራችው ሁሉን ነገር ባመቻቸችው ኑሮ ሕይወት ውስጥ ቤት ውስጥ እንግዲህ እንደምታዩት አምሮባት በቃ ልትፈርጥ ደርሳ ቆንጆ ሆና ቤቱ አድረስ ትት ብላ በመሄድ እንግዲህ ተደላድላ ቁጭ ብላለች፣ ማለት ነው። የነገውን እንግዲህ ፈጣሪ ቃሌ። ዛሬውን ግን እንደምታይዋቸው እንዲህ እየቦረቁ ይገኛሉ። ግን ደግሞ በእያንዳንዱ እርምጃ አብረሽን አስተውላችሁ አይታችሁት ከሆነ እያንዳንዱ እንቅስቃሴው እያንዳንዱ እርምጃው ብዙ ፈተናዎች አሉበት። እዩት ዝም ብላችሁ በትንሹም ቢሆን ማለት ነው የሆነ እንከን አያጣውም፣ የሆነ ነገር አለው፣ የሆነ ምልክት እያሳየው ነው የሚገኘው። ፈጣሪ እንደው የእውነቴን ነው እላችሁ ሰው ምንም ሊለው ይችላል። ምንም ሊያወራበት ይችላል። የቀናም ያልቀናም ሁሉም ያወራል። ሁሉም ሀሳብ ይሰጣል። ሚዲያ ላይ እስከመጣችሁ ድረስ ሁሉም ሰው ብዙ ነገር ይለዋል ና ግን በቃ በሩታ በኩል የመጣው ነገር እኔ እንጂ አላውቅም። ባለፈው መኪናው የተፈጠረውን ታውቃላችሁ። ዛሬ ደግሞ ልደቱ ሲከበር እንግዲህ አንድ ከበድ ያለ ነገር ተፈጥሯልና ስለሱም የማወራላችሁ ይሆናል። እንዴት እንደዚህ ሊፈጠር ቻለ? ሄርሜላም እንግዲህ ቤቱ ድረስ በመሄድ አንድ ሁለት ሶስት እያለች እንግዲህ መጀመሪያ በፕራንክ ሰበብ ገባች። ከዛ ደግሞ የምሯን እያደረገችው ይገኛል። በአጭሩ ቻንጣዋን ጠቅልላ መምጣት ነው የቀራት እንጂ ቤቱ እኔ አላውቅም። እኔ ምን አይነት ድፍረት እንዳገኘች ምን አይነት ህሊና እንዳላት አላቅም የእውነት እግዚአብሔርን ነው የምላችሁ። እና እና እዩም አሉ አሽቃባጮች ፈረንጁ የሚያው ሆኗል። እንደምታዩት የሚገርም ነው። ብቻ አንድ ቤት ውስጥ ምን ሲሰሩ ምን ሲያደረጉ እንደሚውሉ ፈጣሪ ነው የሚያውቀው። እና የአብርሽ ልደት እንግዲህ ሩታም የለችም ብቻ ከባድ ነው እና እንዴት ናችሁ? በመጀመሪያ የተወደዳችሁ የቻናሌ ቤተሰቦች ብያላችሁበት ሰላማችሁ ይብዛልኝ። እንግዲህ አብርሽና ሩታ ያላቸው ነገር ያላቸው መንገድ ያላቸው ጉዞ ያላቸው ህይወት በጣም አስቸጋሪ ደረጃ ላይ ደርሷልና እንግዲህ ቢኒ ራሱ ጋሽዬን በጣም ለምኖት ነበረ። እንግዲህ ለአስር ሽኛ ጊዜ ጋሽዬን እባክህን ሩታን ጠይቃት አውራት ያለውን ነገር ይፈታ ሁሉን ነገር ብሎ ጠይቆ ነበረ። ጋሽዬም እንግዲህ በአብርሽና በሮታ ጉዳይ ያለውን አቋም እስከ ዛሬ የነበረውን ነገር ከዚህ በኋላም ሊኖረው የሚችለውን ነገር አሁንም ያለበትን ነገር ሙሉ በሙሉ እንግዲህ እንደተናገረ እያየን እየሰማን እንገኛለን እንግዲህ የሚያስታርቃቸው አንድ ንጉስ ነው አንድ ዳኛ ነው ብሏል እሱ ማን ነው ልጃቸው ነው ሲወለድ ና እሱ ድልድያቸው አስታራቂያቸው መሳላላቸው ይሆናል ከዚህ በላይ እኔ ምንም ላደርግ አልችልም የምችለውን ነገር አድርግ ያለው እና በምላሹ ደግሞ እንደ ተጎዳ እንደ ደበረው እንዳዘነ እንደ ከፋው እንግዲህ እየተናገረ ይገኛል ብቻ አስቸጋሪ ነው የእውነቱንም በሷ ለመፍረድ አይቻልም እውነት ለመናገር ለምን ብዙ ታሪኮች ተፈጥረው የባሰሱን ዝቅ ነው ያደረጉት። የእውነት ለመናገር ምክሩ ምርቃቱ በጣም ጋሽዬ ይለያል። እንኳን ለልጆቹ እንኳን ለልጁ ሚስት ይቅርና ለእኛም ራሱ ጥሩ አባት ደግ አባት መካሬ መራቂ አባት ነው እና ግን እሱንም ሊሰሙት አልቻሉም። እንኳን እሱ እንግዲህ ህይወታቸው ትዳራቸው ራሱ ፍቅራቸው ራሱ ያ የነበረው ላይፍ ራሱ ሊያስታርቃቸው ሊያግባባቸው ሊያስማማቸው አልቻለም። ያው እስከ ዛሬ እውነት ለመናገር ሩታ ችላ ነበር ለማለት በቃ በደንብ እደፍራለሁ። ለምን ባትችል ኑሮ እንደውም እስካሁን የሚለያዩበት ጊዜ ቅርብ አይሆንም ነበረ፣ ማለት ሩቅ አይሆንም ነበር፣ ቶሎ ነበር የሚለያዩት የነበረው እና እንደውም እስክታረግዝ እራሱ የጠበቀችው እሱ አሁን ብዙ ነገር ችላ ነው የቆየችው ብዬ ነው የማስበው እና አብርሽ በአጭሩ የእውነት ለመናገር ሩታም ወንድ ጋር ሂዳ ታውቃለች። ግን በአብርሽ ልክ በደንብ በቃ ስትተቃቀፍ ስትሳሳም ስትተሻሽ ቤቷ ድረስ ወንድ አምጥታ ታውቃለች። አዎ በእርግጥ ሁለቱም ጥፋት አለባቸው። በቃ ማለት ሩታም ጥፋተኛ፣ በጣም ጥፋት አለባት፣ ብዙ ጊዜ አይቻታለሁ። አብርሽም እንደዛው ግን ጥፋትን ከጥፋት ጋር እያነጻጽርኩ እያወዳደርኩ ሳይሆን ላይክ ዝም ብዬ እንዲሁ ሀሳብ ለመስጠት ያህል ነው እና አብርሽ ግን ሴት ቤቱ ድረስ እንግዲህ አንድ ይዞ እየመጣ ነው የሚገኘው። ሄርሜላን ሳይቀር ካስታወሳችሁ፣ ሄርሜላን እነ ፍቅርንም ብቻ ሴቶች ይመጣሉ፣ ይሄዳሉ። እና በጣም አስቸጋሪ ኑሮታ ግን ያው አንድ ቀን ሁለት ቀን አምጥታ ሊሆን ይችላል፣ ቤቷ ዳኒ ይመጧል፣ አስታውሳለሁ የሆነ ጊዜ። ከዛ ደግሞ ኤርሚ ነው የሚባለው እሱን አምጥታው ነበረ፣ ምናም ብቻ ያስጠላል፣ ህይወታቸው ማለት የሚያስተምሩት የሚያስተላልፉት ነገር ራሱ ያስጠላልና እንግዲህ የአብርሽ ልደት ሆኖ ሄርሜላ ነች ሰርፕራይዝ ማድረግ ያደረገችው። ግን ደግሞ ሚስቱ የሚወዳት የሚያፈቅራት ዋጋ የከፈለችለት ብዙ ድንጋይ የተወረሩባት ብዙ ተሰድባ ዝቅ ብላ ከቤተሰብ ርቃ ከብዙ ሰዎች ጋር ለሱ በቃ ለአንድ ሰው ስትል አንድ ሺህ ነገር ትታ ሄዳለች፣ እና አንድ ሰው ደግሞ ለአንድ ሰው ሲል ለአንድ ነገር ሲል ጥሏት ሄዷል። እና እሷ ማለት እሷ ማክበር ስትችል እሷ ሁሉን ነገር ማስተካከል ስትችል ግን ደግሞ መገኘት የነበረባት ሮታ ሆና ሳለ እንግዲህ ሄርሜላ ነች። እያንዳንዱ ነገር እየተቆጣጠረችው የምትገኘው ና ቤቱንም፣ ኑሮንም፣ ህይወቱንም፣ ልቡንም ጭንቅላቱንም እየተቆጣጠረችው ነው የሚገኘው። በየጊዜው ብራለኝ ምናምን እያለች ስጦታ ትገዛለች፣ ምናምን ነው። የሚያስበሏቸው በነገራችን ላይ ጓደኛ ነን የሚሉ በቅርብ ያሉ ሰዎች ናቸው። እነፈረንጁ ሊሆን ይችላል። እዩ፣ ሁሉም አስመሳይ ናቸው በዙሪያቸው ያሉ፣ ከማርክ ውጭ ማለት ነው። ሁሉም አስመሳይ፣ ሌባ፣ አጭበርባሪ፣ የሚታለሉ የሚደለሉ ናቸው። የእውነት ለመናገር እና እንደውም የሆነ ጊዜ ማን ነበረም እናታችሁ አቤል በቃ ሄርሜላን አለ እኔ ነኝ ወደ ህይወቱ እንድትመጣ ያደረግኩትን የረድቻትን ነው ያግዣት ነው። ስለዚህ አሁን ደግሞ እንድትወጣ አደርጋለሁ አለ ማለት ላይክ፣ ልክ እንደ ፈጣሪ የሆነ ነገር ያመጣል ከዛ የሆነ ነገር እንወስዳል፣ አይነት ነገር ፈጣሪ ነኝ ያለ ና ከዚህ ሁሉ ነገር በሰው ህይወት ገብታችሁ እንደዚህ ከምታወኩ ከምትጋጉሩ የራሳችሁን ኑሮ የራሳችሁን ህይወት ብትኖሩ ጥሩ ነገር ነበረ። ግን ደግሞ እናንተ እንደዛ አይደለም እያደረጋችሁ የምትገኙትና፣ በቃ እንደፈለጋችሁ ነው የምታሽከረክሯቸው አብርሽና ሩታ ነ ሩታ አስተገላግላቸዋለች። አሁን እውነተኛ ደስታ የምታገኝበት እውነተኛ ቤተሰዋ ጋር እውነተኛ ፍቅርን የምታገኝበት ቦታ ሄዳለች እና ጥሩ ነው። በሰላም ትገላገል። የእውነት ለትንሽም ደቂቃ ቢሆን እንግዲህ ጭንቀት ውስጥ አትገባም ብዬ ነው የማስበው። የምር አሁን ማለት ከቤተሰቦቿ ጋር አፍላ ነው። ከረጅም ወራት በኋላ ነው እንግዲህ ያገኘቻቸው። ጥሩ ነገር ይፈጠራል ብዬ አስባለሁኝና እንግዲህ ማለት የሆነ ስለ አብርሽ የምታስብበት ሰዓት አላት ብዬ አላስብም። ወቅትም የላትም ምንም የላትም። በቃ ስለ ራሷ ስለ ራሷ ብቻ ነው የምታስበው። በቃ ጭንቀት እንድታስብ ጊዜ እየሰጧት አይደሉም። እህቶቿን ብዙ ናቸው እናቷም አባቷም እና ጥሩ ነገር ነው። ግን የሄርሜላ ነገር በጣም የገረመኝ በመጀመሪያ አብርሽ እንኳን ተወለድክ ቀሪ ዘመን ፈጣሪ ይባርክልህ። መልካም ነገር ሰርተህበት የምታልፍበት የምትኖርበት ህይወት ያደርግልህ እግዚአብሔር። እንደ አንድ ያደርጋችሁ ነው የምለው በእውነት። አብርሽና ሩታ እንደማይላዩ መቶ ፐርሰንት ባለላችሁም፣ ግን ደግሞ እንደሚገናኙ እርግጠኛ ነኝ። አይሆፕ በቅርቡ የሄርሜላና የአብርሽ ነገርም በጣም የሚወጣ ጉዳ ጉዳ አለ። ያ ነገር እንግዲህ መቋጫውን አግኝቶ ሩታና አብረሽ ድጋሚ አንድ ላይ የሚሆኑበት ነገር ይፈጠራል። ታያላችሁ። እና አብረሽ እንኳን ተወለድክ መልካም ልደት። መጥፎ ልብ የለም። መጥፎ ነገር የለም። የዋህነትህ ያው በአካባቢ ያሉ ሰዎችን ጥሩ ሰዎች ናቸው ወይስ አይደሉም የሚለውን ነገር ለይታ አታውቅም። አላደለ ሁሉን ነገር ታቀርብ ታቀርብና አንተም ብቻ ሳይሆን በዙሪያ ያሉን ሰዎችም እንዲወዳ ያደርጋል። እና ሄርሜላ ማቅረብ ውሩታን እንድታጣ አድርጓል። ግን አንተ በጣም ደስተኛ እንደሆንክ ነው እያስመሰልክ የምትገኘው። ብቻ ባጭሩ ደስተኛ ነህ። ምንም ወንድ ልጅ ችግር የለበትም በዋለበት ቢያደር ምናምን ችግር የለበትም። ሴት ልጅ ግን ብዙ ነገሮች ብዙ ችግሮች ብዙ ጉድለቶች አሉባት እና ያ ነገር እስከ መጨረሻው ስለማያስኬድ ወደ ኋላ ተመልሰ የነበራችሁትን ያሳለፋችሁትን ፍቅር ህይወትን በምን አይነት መንገድ እንደቀጠለችል ህይወትን በምን አይነት መንገድ እንዳስቀጠለችል ስለ ሩታ መርሳት የለብም እና እኔ እንጃ አላቅም። ከሩታ ጋር ብታደርገው ከሩታ ጋር ብትኖር ከሩታ ጋር ብትመለስ ጥሩ ነገር ነው ብዬ አስባለሁኝ። ሄርሜላ ጊዜያዊ ነች። ምንም የሆነ አላደለ አይደለ ለሆነ ጊዜ አብራሃት ሆነ ከዛ የሆነ ሰዓት ላይ ቻው ምትላት ናት። ወይም ደሞ እሷ ለሆነ ጊዜ አብራሃት ሆና ከዛ ቻው የምትል ሴት ናት። ምንም እስከ መጨረሻው አብራሃት የምትሆን አይደለችም። እና ከሄርሜላ ጋር ያለው ነገር የገረመኝ ንገራችሁ። እኔ እግዚአብሔር ምስክሬን አላደርገውም። በእውነት ማለት ነው የቱንም ያህል እንደው ክፉ ሴት እንኳን ብሆን ማለት ነው የከፋ ልብ የከፋ አስተሳሰብ እንደው ቢኖረኝ ራሱ ማለት ነው ሩታ አልቅሳ በወጣችበት ቤት ወይም ደግሞ ሩታ ባስተካከለችው ኑሮ ባስተካከለችው ቤት የእሷ ፎቶ ባለበት የእሷ ህይወት ባለበት ቦታ ድርሽ አልልም። እሷ ግን ልክ ተጠርታ እንደመጣች ዘመድ፣ ልክ እንደ ውሃ ቀጂ ቤቷን እየተመላለሰችባት ነው የምትገኘውእና ውይ ሩታ እኮ እዚህ ቤት ውስጥ ብዙ ትዝት አለባት፣ ብዙ ነገር አሳልፋለች። አሁን ላይ ግን ስደተኛ ሆናለች። ቤቷን ጥላ ሄዳለች፣ ከምትኖርበት በቃ ካስተካከለችው ትዳር ወጣ ሄዳለች፣ ርቃ ሄዳለች። እና ይህንን ነገር ላደርግ አልችልም ብዬ በሩቅ እሺ፣ በቃ እሱ አሁን በቃ ሄዷል። ለእኔ ያለውለት ምናምን ሄዳለች እሷ ያለውለት እያለች ነው ያለችው አይደል? እንደው ያንን ነገር እንኳ ማድረግ ብትፈልግ ከቤቷ ውጭ መሆን ሲችል፣ ሁሉን ነገር እያደረገች የምትገኘው ቤት ውስጥ ነው። እሷም እሱም ባፈሩበት ንብረት፣ ባስተካከሉት ኑሮ፣ ባስተካከሉት ቤት ነው እና ትንሽ አይሰቀጥጣትም ወይ? ትንሽ የሆነ ህሊናዋ የሆነ ነገር አይላትም ወይ? እውነት በዚህ ልክ እንዴት ልንዝዛለች? በዚህ ልክ እንዴትስ ልትጨክንባት ቻለች? በዚህ ልክ እንዴትስ አእምሮ ሁሉ ድፍን ዝግትግት ሊል ቻለ? ማሰብ አትችልም ወይ የሚለው ነገር በጣም ገርሞኛል እና ጥያቄ ምልክቱ ሆኖብኛል። አብርሽ ና ሩታዊ ማለት አብርሽ ና ሄርሜላዊ ስታምሩ አይለያችሁ። ሄርሜላ በ ይህ ልጅ ማጣት የለብሽም። ከሱ ጋር ነው ደስተኛ እየሆናችሁ ያላችሁት የምትሉ ሰዎች እንደ ባህናታችሁ ተዘግዘቃችሁ ራሱ ብታድሩ ማለት ነው በጣም ደስ ይለኛል። ለምንድነው ታውቃላችሁ? መልካም ነገር የተመኛችሁ መስላችኋል፣ ግን በቃ አላደለ። ለሩታ ያላችሁ ጥላቻ ነው እንደዚህ እያናገራችሁ ያለው የሰው ትዳር የሰው ኑሮ እንዲፈራርስ የምትፈልጉ ሰዎች ናችሁ። ሌላ ምንም አዲስ ነገር ኑሮ አይደለም። እና በሰዓቱ በወቅቱም እኮ ሮታ እጁን ይዛ ስንት ነገር እንዳስተማረችው ሁላችንም የምናውቀው ነገር ነውና፣ ግን ያው ብቻ አላቅም። የሆነ ብዙ ህልም፣ ብዙ ቅዶች ይዟችሁ ቀጥላችሁ፣ ፍቅርን መጨረሻ ላይ ሳያምር ሲቀር መሀል ላይ ሲቀር ሲበታትን ምናምን የካባችሁት ሁሉ ሲናድ ምናምን ህይወት በጣም አሰልቺ ያስጠበቃ ሰው ለማመን ድጋሚ ሰው ለመቀረብ ድጋሚ በጣም ፈተና ነው የሚሆንባችሁ። እና ያንን ነገር ስንት ልፋት፣ ስንት ድካም፣ ስንት ፈተና አይተው ይህንን ትዳር እንዳቋቋሙት ብታቁ የእነሱ መለየት አትመኙም ነበር። ይሄ በትዳራቸው ሌላ ሴት ስትገባያችን ሴት አትደግፏትም ነበር። እና በጣም የገረመኝ ነገር ሚዲያ ላይ በጣም ብዙ አይነት ጥሩ ሰው መስለው ግን በጣም መጥፎ አስቀያሚ አስተሳሰብ ያላቸው አስቀያሚ ሰዎች እንዳሉ ነው። እና ለማንኛውም ያው አብረው መገናኘታቸው አይቀርም እንግዲህ እንግዲህ እስኪ ምን እንደምትሉ አሁን ያን የሮታን ትክክል ትክክል ትክክል ስትሉ ነበር ከአብርሽ ጋር የነበረች ሰዓት ከዛ ሮታ ስትለያይ ደግሞ ሄርሜላ ስትመጣ ትክክል ትክክል ትላላችሁ ነገር ደግሞ እስኪ አብርሽ እና ሮታ አንድ ላይ ሆነው ሲ ምን እንደምትሉ እግዚአብሔርን እዛም፣ ትክክል ነው፣ እዚህም ትክክል ነው። እዛም እዚህም ማለት ያስጠላል። በእውነት አሁን ላይ ሶሻል ሚዲያ ላይ የወጣ ፍቅር በሶሻል ሚዲያ ነው የሚመራው። እንደዚህ እኮ አደረጋት፣ አሁ እንደዚህ እንደዚህ በቃ ጠቅልለው ሁሉም እንደዚ ይላሉ። እንዲህ እኮ አደረገችው፣ አሁ እንደዚህ፣ እንደ ሌላ ታሪክ ሌላ ወሬ ነው። እና ቢያንስ በጥሩ ነገር ብንመግባቸው ወደ ራሳቸው እንዲመለሱ። አብርሽ እርግጥ አርጌ መስደብ፣ መራገም፣ ብዙ ነገር ማለት እችላለሁ የምር እንደውም ጥሩ እይታ የሚኖረኝ ነበረ፣ ግን ያንን ነገር እኔ አላደርግም። ምክንያቱም ሕሊና የማይፈቅድም እንደገና ደግሞ በቃ እንዲግባቡ አንድ ላይ እንዲሆኑ ትዳራቸው እንዲፃና እንዲቆም እንጂ እንዲፈርስም ስለማልፈልግ የሰው ደስታ ስለሚያስቸስተኝ በቃ የሰው መለያየት ስለማልፈልግ፣ ስለማልፈቅድ ብዙ ነገሮችን ስላሳለፉ ማለት ነውና ሄርሜላ ያው ትንሽ ልል እንትን ብትል ጥሩ ነበረ። ሌላኛው ደግሞ እንግዲህ እንደምታውቁት ርችት ቤት ውስጥ ነበር፣ ውጭ ላይ ምናምን ለትልልቅ ፕሮግራም ምናምን ነበር የሚሆነውና ቤት ውስጥ ለኩሰው አጅሮዎች እናት ያምፖሉን አቃጥለው ቤቱ ሁሉ ጋይቶ እነሱም ጋይተው ነበርና እንግዲህ ባለፈው ማየታችኋል ከሩት ተለይቱ፣ ተለይቶ ሄርሜላ ጋር ሲሄድ በመኪናው አንድ እርምጃ ሲሄድ እንኳን እስኪሄድ አልጠበቀውምና አልጠበቀውም፣ ወዲያውኑ መኪናው ምን እንደተፈጠረ አይታችኋል። ና ዛሬም እንግዲህ ንን ፕሮግራም ሮታ በሌለችበት ሲያደርግ ተቃልጥሎ ተጋይተው ነበር። ና ክፉን አልመኝም፣ ክፉ ነገርም ልናገር አልፈልግም። አብርሽ ግን ቢያንስ ይህንን ነገር እንኳን እያየ ለምን ራስን መፈተሽ አቃተ? ለምን ወደ ራስ መመለስ አቃተ? ለምን ከሄርሜላ ህይወት መውጣት አቃተ? ሄርሜላ ከህይወት እንዴት ማስወጣት አቃተ? ከበደ የምሬን ነው። እሷ ሙሉ በሙሉ ብታስወጣት ብሰርዛት፣ ጋሽዬ ሄርሜላን ማዋራት አለው ብሏል። ግን እሷ ድንዝዝ ናት። በነገራችን ላይ እንደው ፈጣሪ ራሱ በአካል ወርዶ ራሱ ቢያናግራት የምትመለስ አይነት ሰው አይደለችም። በአንዴ ድንዝዝ ብላለች። የሩታ ነገር ምንም ማያሳስባትም አያስጨንቃትም። ሴት ሆና እንኳን ለሴት አታስብም። ለማንኛውም ነገ ደግሞ ምን ሲያደርጉ ምን ሊፈጠር እንደሚችል አብረን የምና ይሆናል። አብርሽ ብትመለስ የተሻለ ነው ብዬ ነው የማስበው። እንግዲህ የነበረኝ ቆይታ ይህን ይመስል ነበረ። ልደት ሲከበር እኔ ደስ ይለኛል። በነገራችን ላይ ጥሩ ሰርፕራይዝ ነው፣ ያ ግርግር የሌለበት ምናምን ለሶስቱ ነው ያከበሩለት። ጥሩ ነበረ፣ ግን ደግሞ ሮታን ብትገኝ በሄርሜላ ቦታ አርብታ ሆና ብትሆን የበለጠ ደስተኛ ትሆን ነበር ብዬ አስባለሁኝ። ለማንኛውም ኔ ሀሳብ አስተያየት ይሄንን መስል ነበር። እናንተም ሀሳብ አስተያየት ስጡበት። ስለነበረን ቆይታ አመሰግናለሁ። ሰላም ቆዩልኝ።